እና እንዴት ነሽ? እንዴት ነሽ? ሀዊ ሀዊ እኔ ይኸውልሽ ወደ ሪል እስቴት ኤክስፖ እያዘጋጀን ስለሆነ መምጣትህ ካልቀረ በዛውም ውስጥ ያለውን ነገር ላሳየህ። ግን እኔ ከዚህ በፊት ቤትም፣ ሱቅም ብዙ ሚስቶች ደግሞ የኛን ሪል እስቴት አይተህ ጋሚ ኢንቨስት እንድታደርግ የሚያስደርግ እስኪ ቢያንስ እኔ የመግዛት ሀሳብ እንኳን ባይኖረኝ ማለት ነው፣ አንድ ጓደኛዬም ሌላ ተጨማሪ ይፈልጋል። እንደገናም ደግሞ ለአላ አይደለም፣ ቢያንስ ለመሸጥ ለትርፍ እንኳን ቢሆን። አዎ፣ አሪፍ ከሆነ እናንተ ደግሞ የእናንተ ለየት ያለ ምን እንደሆነ አይ ነው እንትን እላለሁ። ስለዚህ እስኪ ውድ ቤተሰቦቻችን ሰላምታ አልኳችሁ። አሰላሙ አለይኩም ወራቱላ በረካቱ። ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም እያቸዋለሁ በያላችሁበት፣ ሰላማችሁ ይብዛ። እንግዲህ ድንገት እየሄድኩኝ ከአስፋልት ላይ እዚያ ነው ያመጣችኝ ማለት ነው፣ የሰፈር ነው የቦታው ይሄ ለጋሃር ይባላል። የጊፍት ሳይት ነው የምንገኘው። አሁን ሰፊ እየሰራ ያለው ፕሮጀክት አለ እዚህ ላይ 84 ሺህ ካሬ ላይ ነው የሚያርገው ይሄ ሳይት ማለት ነው። ሌላኛው አሁን አክቲቭሊ እየተገነባ የሚገኘው የጊፍት ሳይት ነው ይሄ ነው ያለው። እንግዲህ እዚህ ለጋሃር ነው በዚህም በዚህም ፎቆቹ አሉ። የጊፍት ሳይቶች ናቸው አይደለ? ኦኬ እስኪ ኤክስፖ ደግሞ ገብተን እንትን እንበላ። ይሄኛው መንገድ የሚያስኬደው ወደ ቦሌ ደንበል ነው። ሳይታችን ደግሞ በጣም ብዙ ሰው ነው ያለው። አዎ እነዚሁ ሁላ ሊገዙ መጥተው ነው ወይስ ምንድን ናቸው? አዎ የገዙም ከስተመሮቻችን አሉ። አብዛኛዎቹ ደግሞ አዲስ የሚገዙ ናቸው። ኦኬ ዝግጅቱን ቆያችሁ ከጀመራችሁ ምን ያህል ጊዜ ይቆያል ደግሞ? የሚቆየው ለአምስት ቀን ነው የምናቆየው። ያደረግነው ከፍተኛ ቅናሽ አለ ደንበኞቻችን ተጠቃሚ እንዲሆኑ እና የገዙትም እየጨመሩ ነው ማለት ነው ይህን እንዲስካሁን ተጠቃሚ ለመሆን ብዙ ሰው ነው የሚገዛው ለምን ያህል ጊዜ ነው ኤክስፖ ይቆያል? እና ደግሞ እዚህ የመጡት ሰዎች እስከምን ያህል ጊዜ ይቆያል? የመጡት ሰዎችም ደግሞ ምን የሚያገኙት የተለየ ነገር አለ እዚህ ስለመጡ? አዎ ይሄንን ኤክስፖ የምናቆየው ለአምስት ቀን ነው። በአምስት ቀን ውስጥ ከፍተኛ የሆነ ቅናሽ አድርገናል። ከ15 እስከ 25 ፐርሰንት የሚጠጋ እንደ ቤቶቹ አይነት ቅናሽ አለው። ሌላ ደግሞ አሁን ሌላ ጊዜ ቢሆን ኑሮ ከ9% ጀምሮ ነበረ ለመመዝገብ ቤት ባለቤት ለመሆን የምትከፍለው ማለት ነው። አሁን ላይ ግን ከሁለት ፐርሰንት ጀምሮ ያ ቤት በአንተ ስም ተያዥ መሆን ይችላል እና ሌላ ያመቻቸነው ነው ምንድነው እንደ ምርጫቸው ሰዎች ምርጫ የምናስረክብበትን ጊዜ ሁለት አድርገነዋል። አንዱ ከአንድ አመት ከስድስት ወር በኋላ ሙሉ በሙሉ የምናጠናቀቃቸው ፕሮጀክቶች አሉን። ሌላኞቹ ደግሞ ሁለት ዓመት ከስድስት ወር ማለት ነው እና አብዛኛው ሰው ተጠቃሚ የሆነውን እዚህ በመምጣቱ የሁለት ፐርሰንቱ ላይ ነው ሁለት ፐርሰንት ብቻ በመክፈል ቤተው የራ የራሳቸው መሆኑ ማረጋገጥ ይችላሉ ማለት ነው። ሁለት ፐርሰንቱ ስንት ነው የሚሆነው? ለምሳሌ ባለአንድ መኝታ ቤት ወይም ባለ ሁለት መኝታ ቤት ከገዛ ሁለት ፐርሰንቱ ስንት ነው የሚሆነው? ይህንም ለምሳሌ አሁን አንዳንድ በደንብ እንዲብራራቸው ይህን ያለ ለምን በፐርሰንት ተጠርቶላቸው ሲመጡ ስንት እንደሆነ ለምሳሌ ሁለት ፐርሰንት ብለሽ ወይ ሀያ ሚሊዮን ወይ አስር ሚሊዮን ቢሆን የሱ ሁለት ፐርሰንት ስለሚያውቁት በግልጽ ብሩን በጠሪው ቆንጆ ነው። ለሰውም ግልጽ እንደሚሆን፣ እኔም ያው መንገድ ላይም አግኝተሽ እንደጠራሽ ዝቅተኛው ማለት በመቶ ምናምን ሺ ብር ማለት ነው። ዝቅተኛው መቶ ምናምን ሺ ብር ቅድመ ክፍያ ማለት ነው። እሺ፣ ሁለት ፐርሰንቱን የሚያገኙ ሰዎች ግዴታ እዚህ የመጡ ሰዎች ብቻ ናቸው ወይስ እኔ መንገድ ላይ አግኝተሽ እንደጠራሽን እና እንዳስገባሽ ያው ዩቲዩበር መሆንን አውቃለሁ ዩቲዩብ ላይ ስለማውቅ ገባል እናም ስላልሽ በዛው በቃ እሺ፣ ቪዲዮ ልቅረጽ እንደዛ ከሆነ ብዬ ነው። አው በዛውም ለዩቲዩበር ስለማቀ አንታ ተመልካቾችም ይሄንን እድል እንዳያመልጣቸው፣ ቤት መግዛት ሀሳብ ያለው ሰው ይሄን ሪኮግናይዝ ቢያደርግ አው እና በዛውም ደግሞ እኔም ሌላም ሰው ማለት ነው እኔም ከዚህ ቤት እንደነገርኩሽ ገዝቻለሁ። ሌላ ቦታ ድንገት አንቺ ማየትሽ ከሆነ አው የሚሻል ነገር ከሆነ እኔም እቀላቀልበታለሁ ብዬ ነው መረጃውን ካንቺ ሲቀበል ለተመልካቾችም ይድረስ በማለት ነው። እና እዚህ የመጣ እኔ አሁን ስለመጣውኝ እዚህ የመጣ ሰው ብቻ ነው ሁለት ፐርሰንቱን የሚደረግለት ወይስ ሌላ ሀገር ያለ ሰው? በሁለት ፐርሰንት ማለት ይችላል ወይስ ግዴታ እዚህ ለመጣ ሰው ነው? ሌላ ሀገር ያለ ሰውም የራሳችን ሲስተም አለን፣ ዲጂታል ሲግኔቸር የሚባላለን። ያንን ሲስተም በመጠቀም ከዛ ሆኖ በይህንን አምስት ቀን መጠቀም ከቻሉ ለነሱም ይሰራል፣ ለነሱም ይሰራል ማለት ነው። እዛም ሆኖ ደውሎ ብቻ ቀጥታ በአንድ ስልክ ደውለው ኮንታክት ማድረግ የሚጠበቅባቸው እኛ እናመቻችላቸዋል። በ አምስቷ ቀን ሳታልቅ አንቺ ካናገሩ በሁለት ፐርሰንቱ መጀመር ይችላሉ። ማን ነው እነሱ? ሌሎቹ ግን ከዛ ካለ እንትን ካለ በኖርማል ድሮ በነበረ ይሆናል። ይሄኛው ሁለት ፐርሰንቱ ብቻ ሳይሆን ቅድም ያልኩ ቅናሽ ከ15 ፐርሰንት እስከ 25 ፐርሰንት የሚያልኩ አሁን እዚህ ኤክስፖ ላይ ነው ማለት ነው። ኦኬ፣ አሪፍ ነው አ ሁለት ፐርሰንቱ ብቻ ሳይሆን ቅናሹም አለ ማለት ነው። በዚች አምስት ቀን በጣም ትልቅ ቅናሽ ነው የቤት ዋጋ ላይ። እሺ፣ ስለ እሱ ቁጭ ብለን በደንብ እንትን እንላለን። እዚህ ጋር ሰውም ብዙ ስላለ ቤቱ ምን አይነት እንደሆነ ጊፍት ሪል እስቴት ጀመረው ለሰዎች እያስረከበን ያለው አይደለም የሚለውንም በደንብ ቁጭ ብለን ለተመልካቾቻችን እስከ መጨረሻው ትከታተሉን እና ማየትም የምንችል ከሆነ ውስጥ ገብተው ሳይቱን። እንደውም ጥሩ ፕሮግረስ ላይ ነው አሁን የሚገኘው። እንዳልኩ ከአንድ ዓመት ከስድስት ወር በኋላ የምናስረክባቸው ሳይቶች አሉ እና አሁን አብዛኛውን ብታያቸው በጣም ጥሩ ፕሮግረስ ላይ ናቸው። በቃ እሱንም ስላለው ነገር እንዲሁም ደግሞ ስለ አከፋፈል ሁኔታ አድራሻው ምናምን የሚለውንም ቢሮን ቁጭ ብለን የምናውረናል ማለት ነው። ይቻላል የሚቻል ከሆነ ለተመልካቾችም ዩቲበርስ ፕሮግረስ በዚህ ይችላል። ለእኔም ደግሞ በዚህ የሚመች ከሆነ አለ አላርለ ከፈለክም የንግዱ ሱቆችም አሉ። በቃ ችግር የለውም። ሌላ ቦታም ገዝቻለሁ። አሁን ሮዛ የምትባል ልጅም ላገባም እያሰብኩ ነው። እያምታታችም ነው። እንደ ስጦታም ገዝቼ ከሰጠኋት ኦኬ፣ እንደውም እናበረታታለን። እያምታታች ስለሆነ ስለሰው ነው መስጠት ያለበት አይደል? የምገዛላትም ከሆነ በቃ እስኪ እንሂና በሚስጠርን ይዟለን ለምን ቀድሜ ብዙ ነገር ሳውራ እየተበላሸብኝ ስለሆነ እንዳይበላሽ ወይ ገዝቼ ከጨረሽኝ በኋላአምጥቼ ሰርፕራይዝ አርጋታለ ከጨረሽ በኋላ ዛሬ ነገ በዚች አምስት ቀን ውስጥ እዚች ቦታ ላይ ለተገኘ ሰው እና እንዲሁም ደግሞ በስልክ ደውሎ እሷን ላናገረ ሰው በጣም ምርጥ የሆነ ቅናሽ አለ የተባለ ነው። አሪፍ ቅናሽ ታገኛላችሁ። እንግዲህ ስልክ እዚህ ስል በምንለጥፍላችሁ ስልክ በምናስቀምጥላችሁ ስልክ እሷ ጋር ትደውሉና ስምሽን እስኪያስታወቂልኝ ያስታወቅልኝ ማን ያልሽኝ ሀዊ፣ በራሷ በእሷ ስልክ ብቻ ትደውሉና ማለት ነው የጊፍት ሪል እስቴት ነው እንግዲህ ታናግሯታላችሁ። በዚህች አምስት ቀን ውስጥ እንዳለችው በትንሽ ብር ብቻ ሁለት ፐርሰንቱን ከፍለው ወደ ከአስራ አምስት እስከ ሀያ አምስት ያለውን ፐርሰንት ቅናሽ እንድታገኙላችኋለሁ ማለት ነው። ለቤተሰቦች ያው የሚፈልጉ ብዙ አሉ እኔን እየጠየቁ ስላሉ ማለት ነው። ከዚህ በፊትም እዛ ማኔ ሲገዛ ብዙ ሰው እየደወለልኝ ነበር። እስኪ በደንብ አብራራለን እኛ መግዛት ፈልጋለን እንደ ማንተም ሄድልን ምንልኮም ሰው የለም ሲሉም ነበር ማለት ነው። እዚህ በአጋጣሚ ቢሆን ያው ጥሩ ነው ማለት ነው መምጣት እና ጊፍት ሪል ስቴት ደግሞ በጣም ታዋቂ ነው አይደል? ጊፍት ሪል ስቴት ከተመሰረተ ወደ 20 ዓመት እና አስቆጥሯል እና በዛን ጊዜ ኢትዮጵያ ላይ አሉ ከሚባሉ ሪል ስቴቶች አፓርትመንት ሽያጭን ካሳደጉ ድርጅቶች ውስጥ በዋናነት የሚጠቀስ ነው። አመኔታ ላይ ደግሞ አስተዋመ የነበሩት ከስተመሮች ያውቁታል። ከዚህ በፊት በክፉ ስሙ ተነስቶ ማያውቅ ትልቅ ድርጅት ነው። በጊዜ ሰርቶ በማስረከብ ይታወቃል። በስራዎች አስረክባላችሁ ማነው? እናስረክባለን። በጣም አሪፍ ነው፣ ደስ ይላል። እኔም ስሙ እንደምሰማው አንጋፋ የሆነ እስቴት እንደሆነ ሰምቻለሁ አውቃለሁ። እና ያለውን ደግሞ እስኪ ወተንም እንትን እንምን ይሆናል ማለት ነው ሳይቱን ምን ያለን ያለውን ቁጭ ብለን በደንብ እናብራላቸው ለተመልካቾች ማለት ነው። እሺ እንግዲህ ከውስጥ ወጣን። ውጪ ደግሞ ያለውን ለተመልካቾቻችን ልናሳይ ነው የመጣ ነው። እዚህ ጋር ምን ያህል ብዙ ነው ወይስ ስንት ብሎኮች አላችሁ እዚህ ጋር ላይ ብቻ ማለት ነው? እና ውስጥም ደግሞ ለተመልካቾቻችን ገብተን ስላለው ባለ ስንት መኝታዎች እንዳሉና እስከ ምን ያህል ድረስ እንደሚሄድና እንደየ ፍሎሩ ዋጋው ይጨምራል ይቀንሳል የሚለውን እንድታብራሩልን ይፈልጋለሁ። እንዳልኩ ፕሮግረሱ አሁን እነዚህ ሙሉ በሙሉ ወደ ላይ የሚገነባው ግራውንድ ፕለስ ሀ አንድ ነው። ፕሮግረሱ አሁን ኦልሞስት ስድስተኛ ፍሎር ላይ ደርሷል። እንደምታያቸው እና ይሄ ሳይት ቅድም ስንገባ እንደጠቀስኩልን ሰማንያ አራት ሺህ ካሬ ላይ ነው የሚያርፈው። አስራ ስምንት ብሎኮችን ያካትታል። አሁን ደግሞ ግንባታ የተጀመረው ወደ ሰባት ብሎኮች ነው። ጥሩ ፕሮግረስ ላይ ናቸው። ቀድመን የምናስረክባቸው እነዚህን ነው ማለት ነው እና ቅድም የመጣንበት አስፓልት ፊት ለፊት ላይ ያሉትን ደግሞ ምን እናደርጋለን? ከአንደኛ እስከ ሶስተኛ ፍሎር የሚሆነውን ሱቅ ነው የምናደርጋቸው። ወደ አስፓልቱ ዳር ያሉትን ማለት አስፓልት ዳር ያሉትን አሁን ዋና አስፓልት አለ አይደለም፣ በዛ በኩል ያለው የኛ ሳይት ስለሆነ፣ በዚህ ያለው ሳይት ስለሆነ፣ በመሀላችን ዋና አስፓልት ስላለ፣ ፊትለፊት ያሉትን እስከ ግራውንድ ፕላስ 3 ድረስ የሚገኘውን ሱቅ እናደርጋቸዋለን አለ ማለት ነው። አዎ ሌላ መኖሪያ ነው። ኦኬ፣ ቦታውስ እንዴት ነው? ለመኖሪያ አመቺ ነው? ለተለያየ ነገሮች ይቀርባል ወይስ? በጣም አመቺ ለምን። በዚሁም ጓደኛዬ ኤ ሊንክ ስላለ ምናልባት ዛሬ ራሱ ደውዬ አናገረው የሚወስን ከሆነ ቀብዱ ልከፍል እችላለሁ ነው። በጣም አመቺ ነው። ያም የሆነ እንዴት ነው አንተ ለትራንስፖርት አትጨነቅ፣ መሀል ከተማ ላይ ነው ያለው። ሲቀጥል ደግሞ ግንባታ ላይ ያደረግነው ምንድን ነው ከ40% በላይ የሚሆነውን መሬት ለአረንጓዴ መናፍሻ ነው የተጠቀምነው። እዚህ አካባቢ የህፃናት መጫወቻ አለው፣ የቅርጫት ኳስ፣ የመዋኛ ገንዳ እዚህም ነዋሪ ብቻ የሚጠቀምበት የተለያዩ የገበያ ማዕከሎች አሉት። የመጽሐፍ ማንበቢያ ቦታዎች አሉት። ይህን ይህን ስለሚያካትት በጣም ሪፍሬሽመንት ያለው ሳይት ነው። እሺ፣ ስለ ግንባታው ደግሞ እዚህ ጋ ብቻ ቆመንስ ከምናወራ ትንሽ ቢሆን በይሄኛው እየገነቡ ነው። ሰራተኞች አሉ እየሰሩ ነው። ትንሽ ድምፅ እንዳይረብሻል። ያኛው እዛ ጋ የሉም መስለኝ ነው ከላይ ናቸው። አሉ እየሰሩ ነው። ግን ችግር የለውም። በመሀል የሆነ ቦታ ላይ በትንሹም ቢሆን ትንሽ አየሩም ድንገት እኔም ከመንገድ ላይ ስለሆነ ጎረ ያልኩት እዚህ ጋር አካሄድን ለመግዛት ይመስላል አየሩም እስ ሳትገዛ አለእኔ እንኳን ባልገዛ እኔም ልገዛም እችላለሁ። ምን አይታወቅም። እና ጓደኛ የምት ስላለሁ ይል ይችላለሁ። ምናልባት እሱም ደውዬ ያለውን ነገር አሳይቸው ነግሬው ይህን ቪዲዮ እንዳየ ሊወስድ ይችላል። አንመስሉ ሊያመልጣው የሚገባ ሳይት አይደለም። እውነት ለምናገር አሁን ብዙ ሰው መሀል ከተማ ላይ ይፈልጋል እና መሀል ከተማ ሲሆን ደግሞ ኮምፓውንድ አይኖረውም፣ ሰፊ ኮምፓውንድ አይኖረውም ብዙ ጊዜ። እሺ ውድ ተመልካቾቻችን፣ አሁን ውስጥ ገብተናል። እስኪ ስላለው ደግሞ ያው እያንዳንዱ እንደምታዩት ግንባታውም ግንባታውን ከውጭ ማይተተን እየተጠናቀቀን ያለው እስኪ ስለ ውስጥ ደግሞ ከስንት እስከ ስንት መኝታ ያላቸው ናቸው ያሉት። ስለ ሊፍቶቹ፣ ስለ መብራትና ስለ ውሃ ሰው የሚያስጨንቀውን ነገር እዚህ ጋር ግልጽ አድርጊላቸው ለተመልካቾቻችን፣ ዋና ዋናው ነገር ማለት ነው። የብዙ ሰው ጭንቅ የሆነ አፓርትመንት ላይ ሲኖር ውሃ ችግር፣ የማብራት ችግር ነበረ። እያንዳንዶቹ ቢልዲንጎች የራሳቸው የሆነ የከርሳ ምድር ውሃ ተቆፍሮላቸዋል። ስታንድ ባይ ጀኔሬተር ያላቸው ሊፍቶቹ ራሱ ማብራት ቢጠፋ የሆነ አትቸገርም፣ እና የዘመኑን ቴክኖሎጂ በመጠቀም ነው እያንዳንዱ ግንባታ ላይ የሚገጠሙ እቃዎች አሉት። አሁን ይሄ ቢልዲንግ ብቻ ሶስት ሊፍቶች አሉ። ሁለቱን ለሰው ነው፣ አንዱ ደግሞ የእቃ አለ እና በዚህኛው ጥግ ላሉ ቤቶች ሲባል በአንዱ በዚህ በኩል ነው፣ ሌላኛው ደግሞ በዛኛው ነው። ሳይዱ ዲዛይኑ ማለት ነው። መሀል ላይ ደግሞ የእቃ ሊፍት እናገኛለንሁሉነገየለበጣምሁሉም ነገር የተሟላ ነው ማለት ነው እና ደግሞ እላይ ላለው ብዙ ጊዜ አሁን እታች ያሉት ፍሎሮች እና ላይ ያሉ ፍሎሮች ብዙ ጊዜ እኩሉ ሀይደርስ የሚባላል። ይህንን ለመቅረፍ ደግሞ የራሱ የሆነ ፓምፐር ተገጥሞለታል። ስለዚህ ሁሉም ፍሎር እኩል የሆነ የውሃ አቅርቦት ምንም ነገር ሲያጥረው ከስንት እስከ ስንት ያለው ከባለ አንድ እስከ ባለ ሶስት ናቸው መኝታዎቹ ካሬያቸው ደግሞ ዝቅተኛው ስልሳ አምስት ነው። ከፍተኛው ደግሞ ፍላጎቱ ላለሰው እስከ ሰማንያ አምስት ድረስ አለ። በጣም አሪፍ ነው፣ በጣም ደስ ይላል። እንግዲህ እንደሰማችሁ እንዳያችሁ ነው። እሺ ሊፍቱስ እንግዲህ ሰዎች ምናም የሚጠባበቅ ሁለት ነው ብለሽኛል። ትልልቅ ነው እንግዲህ ብዙ ሰዎችን ይዛል ብዬ አስባለሁ። ደግሞ ወይ ይዘ ነዋሪውም በማከለ ሁኔታ ስለሆነ ያንዳንዱ ነገር የሚሰራው ሌላው ደግሞ ሙሉ ሳይቱ ላይ የሚገነቡትና የምንጠቀማቸው እቃዎች በጣም ስታንዳርዳቸውን ጥራታቸውን የጠበቁ ናቸው። እንግዲህ ወደ ቤት ስብቻችን ይሄንን ይመስላል። እንግዲህ ብዙ ቦታ ነው ያላቸው። ያሉትን ቦታዎች መጀመሪያ ላይ ተቀሳጭላችሁ ጠቅሳለች። አንድ ደግሞ በጣም አሪፍ ነው። እንግዲህ በቃ እኔንም እስኪ እያሳሰብሽኝ ነው። ግንባታውም እንዳዩት ከሆነ ቶሎ ቶሎ እያለቀ ነው። አዎ አይደል? በጣም ከዚህ እንኳን ገዝቼ ባልኖርበት ወይ እንተናላሎ ሱቁን ገዛለሁ ቢያንስ እንዲድ ግቢው እንግዲህ በጣም ሰፊ ስለሆነ እንደምታዩት ያኛው የእኛ ሳይት ነው። አዙሬ ላሳይ አልቻልኩም። እንግዲህ ግን ምንም እንደሚያካትት ልድቀስልኝ እንዳልኩ ከ40 ፐርሰንት በላይ የሚሆነውን ቦታ የምንጠቀመው ለአረንጓዴ ነው ለመናፈሻ ነው። የልጆች መጫወቻ አለበት የቅርጫት ኳስ አለበት እና እዚህ ቦታ ላይ ለሚኖሩ ነዋሪዎች የገበያ ማዕከል አለው፣ ቤተ መጻሕፍት፣ የስፖርት ማዘውተሪያ፣ ሌላ ደግሞ አሁን ኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽንም አለው ማለት ነው። ሰው እንደዚህ አይነት ነገሮች ላይ አይቸገሩም ማለት ነው። እዚህ የሚኖሩ ከስተመሮቻቸው ሁሉ ነገር የተሟላለት ነው። በጣም አሪፍ። አሁን ብዙ ጊዜ ከተማ መሀል ላይ ለትራንስፖርት ምቹ ይሆንና ቤት ልግዛ ብለ ስትመርጥ ችግር የሚሆነው ምንድነው? ኮምፓውንድ አይኖራቸውም፣ ሰፊ ኮምፓውንድ። ይሄ ግን ያምን እንቀርፋል፣ ሰፊ ኮምፓውንድ አለው። ልጆች ይሄን ይጫወታሉ ብለን አትሰጋም። ለትራንስፖርትም ደግሞ ይሄ ይሄኛው አስፋልት የሚያስቀይነው ወደ ቦሌ ነው። ስለዚህም ሳይታችን መሀል ላይ የሚገኝ አስፋልት ነው ማለት ነው። በዛ በኩል ያለው የኛ ሳይት ነው እና ለኑሮማ ምቹ ነው። ከተማ መሀል መሆኑ ተመራጭ ያደርገዋል ይሄን ሳይት በጣም ደስ ይላል እና የቀረን ደግሞ ስለ ስለ ዋጋው እና ስለ አከፋፈሉ ያለውን ደግሞ ቢሮ ገብተን እናወራለን። እንድትቀደም እንዳልኩት ደግሞ ያለው በቃ እዚያ እንሄዳለን። እሺ፣ ስሄድ እንግዲህ ከሞላ ጎደል እንግዲህ ሳይቶቻችንን ላሳየች ይላል። ያው ሰፊ ስለሆነ ሁሉንም ላሳያል ቻልኩኝም። እና ምን ታስባለህ? እሺ፣ እኔም በዚሁ አጋጣሚ ጓደኛዬ ቪዲዮ ነው ያው ዋል ብዬ አስባለሁ ያለውን ሳይቱንም ቪዲዮ በደንብ ቀርጬ ይልታለው። እንዲሁም ደግሞ ስለ ሳይቱ ማብራሪያ ተደርጎለታል። ለእሱ ብቻ ሳይሆን አጋጣሚ እኔም ስለገባው በዚሁ ልቅረጽ ረጽ ብዬ በቃ እንትን አልኩኝ። እሷም ስትጋብዘ ስጠራኝ በዛውም ለተመልካቾች ነው እሱ ብቻ ለሚገዛው እሱም ደግሞ ይልኝ ብሎ ነበረ። ገባሽ ስንት መኝታ ሀሳቤ ነበረው እሱ ባለ ሁለት አንድ ያንሰኛል ወይም ደግሞ ሶስትም እንዳይበዛብኝ ካለ ሁለት ይበቃኛል አለ። ባለ ሁለት መኝታ ምናልባት ደሞ ለሁለት መኝታ አሁን መቶ ስምንት ካሬውን የሚገዛ ከሆነ ሁለት ፐርሰንት ሁለት መቶ አርባ አራት ሺህ ብቻ በመክፈል አሁን ቤቱን የራሱ ማድረግ ይችላል ማለት ነው። ባረግ ነው ቅናሽ ቤቱ ላይ ከሶስት ሚሊዮን ብር በላይ የሚሆን ቅናሽ አደርገናል። ይሄ ከአስራ አምስት ከአምስት ፐርሰንት ያርሱ ማለት ነው እሱ ወደ ሶስት ሚሊዮን ብር ቅናሽ ከዚህ ቤት ልብቻ አሁን ካልኩ ከመቶ ስምንት ካሪ ልብቻ ሶስት ሚሊዮን የሚሆን ቅናሽ አለ። ከዛ ለመመዝገብ ደግሞ ከሱ የሚጠበቀው ሁለት መቶ አርባ አራት ብር ብቻ ነው ማለት ነው። ሁለት መቶ አርባ አራት አርባ አራት ሺህ ብር በዚህ ሳምንት ውስጥ ከተከፈለ ነሱ አለ ለስንት ጊዜ በዚህ አምስት ቀን ውስጥ ከዛ በኋላ ከሆነስ? ከዛ በኋላ የመጀመሪያ ቅድመ ክፍያ ያልኩ አሁን ሁለት ፐርሰንት ያልኩም እሱም ወደ ዘጠኝ ይመለሳል፣ ወደ ድሮ ወደ ነበረበት ይሄ ቅናሽን ተጠቃሚ አይሆንም ማለት ነው። እና እሱም ቪዲዮን ያየዋል፣ ሌሎችም ተመልካቾችን ያሉ በዚህ አጋጣሚ ዝግጅቱን አይተብሳል ያለውን ድባብ ቀርጭላቸዋለሁ። ቪዲዮ አብረን ስንገባም ያለውን ነገር እኔም ደግሞ እና ምናምን ስትል በቃ ዝም ብሎ ባዶ ግቢ ና የሚገነባ ቤት ነበር ይመስለኝ። እና በጣም ብዙ ሰዎች አሉ እንደም እኔ በገባውበት ሰዓት ወጥቶ ነው ብዙዎቹ ማለት ነው እንጂ መጀመሪያ ላይ ያያችሁት ድንኳን እንዳለ በጣም ሙሉ ነበረ። ሰርግ ደግሳ እንትን ልትለው ምናምን ብለ ነበረ። ለከስተምሮቻችን እንደ ሰርግ ነው ይሁሉ ቅናሽ ደግሳ ጠራችኝ፣ ወይም ደግሞ ደግሳ ሚስቴን ጠርታ የሚለው ድንኳኑ ነው ሳይ መጀመሪያ ሌላ ነገር ነበር ይሰማኝ። ለሪል እስቴት ወሬ አለ በቃላ ስለሱ አለም ብዬ ነበር ያሰብኩት። ትንሽ እየቆየሁ ስመጣና ከዛ ይዛኝ ወታ ወደ ሳይት ውስጥ ውስጤ ነው ያመንኩት እየተገነባ ያለው ምናም ሳይት ሳይ ነው እና ጊፍት ሪል እስቴት ብዙዎቻችሁ ታውቁታላችሁ አሁን ለአምስት ቀን የሚቆይ እንደዚሁ ሰው መታችሁ ማየት ችላላችሁ ማለት ነው ቦታውን አድራሻ ነግረናችኋል ከፈለጋችሁ እስዋጋ መደወል ይችላላችሁ እስክሪኑ ላይ ከመጀመሪያው ጀምሮ እስከ መጨረሻው በተለጠፈው ስልክ ቁጥር ደውላችሁ ያለውን መረጃ በሙሉ ጥንቅቅ አድርጋችሁ ጠይቃችሁ እዚህ መምጣት የምፈልጉ ከሆነ ቤተሰቦቻችሁን መላክ የምትፈልጉ ከሆነ እነሱንም ልካችሁ እሷንም ደግሞ መረጃውን ጠይቃችሁ ከቅድመ ክፍያ አንስቶ ሙሉ ክፍያ ከስንተኛ እስከ ስንተኛ መኝታ ቤት እንዳለው ከስንት እስከ ስንት ከበዓል አንድ እስከ ሶስት ምናምን የሚሉ የምትፈልጉትን ጠይቃቸው። ራሳችሁ መምጣት እንችላለች። ሌላ እንዳልነገርኩህ ነገር አድቫንቴጅስ የሚሆነው አሁን ላይ እኛ ራሳችን ከባንክ ጋር አርባ አምስት ፐርሰንቱን አመቻችተንላቸዋል። ባንክ እንዲያያዝልኝ እንፈልጋለሁ የሚል ሰው ካለ አርባ አምስት ፐርሰንቱ በባንክ ከበር መደረግ ይችላል ማለት ነው እና ባንክ ያመቻቸነው ፐርሰንት ደግሞ በረጅም ጊዜ ቀስ ብሎ የሚከፍሉት ነው ማለት ነው ማለት ነው መክፈል ይችላሉ። ቤታቸው ከተጠናቀቀ በኋላ የተወሰነው የሚፈልገው ፐርሰንት ስንት ነው? ልክ ቤት ሲረከቡ ድረስ እንትን የሚሉት ቤት እስኪረከቡ ድረስ የሚከፍሉት ከባንክ ጋር ካያያዙት ቀሪውን 55 ፐርሰንት ነው ማለት ነው። አርባ አምስቱን ቅድሚያ ይከፍላሉ ማለት ልክ እንዳልኩ ከባንክ ጋር እንድያያዝልኝ እፈልጋለሁ ለሚል ከስተመር አርባ አምስት ፐርሰንቱን ከባንክ ጋር እያይዘናል። ሁለት ፐርሰንቱን ከፍሎ ከተመዘገበ በኋላ ፕሮግረሱ እየታየ ኮንስትራክሽኑ ቀስ ብለው እየከፈሉ የሚቀጥሉት ሁኔታን አመቻችተናል፣ መቻሽተናል ማለት ነው። ቀሪውን አርባ አምስት ፐርሰንቱ ደግሞ ምንድን ነው የሚሆነ በረጅም ጊዜ ከፍላ ይጨርሰዋል። እና ውድ ቤተሰቦቻችን ሰምታችኋል። እኔም በዚሁም ጓደኛዬ ይልኝ ብሎኛል ደገምኩት። ስለዚሁ ምንድን ማድረገው እሱ ይሄን ቪዲዮ ካየ በኋላ እኔ ቀጥታ ነገ ያለው ለሱም ካወራሁት በኋላ እዛው ቁጭዬ ትራንስፈር አድርግልሻለሁ፣ ከሱ ጋር ማገናኝሻለሁ። ያለውን ደግሞ አንቺ ለምን ች ትንሽ ብር ናት የመጀመሪያ ማለት ነው እሱን ከፍልለትና ከእሱ ጋር ተነጋግረሽ በማን ስም እንዲሆንለት ውሉን በስነስርዓቱ ህጋዊ የሆነ ዶክመንት ተጨርሱለታላችሁ ማለት ነው እንጨርስለታለን እሱን ታደርግለታለች። እና በዚህ አጋጣሚ በዚች አምስት ቀን ውስጥ ለአምስት ቀን ብቻ የሚቆይ ስለተባለ ሁለት ፐርሰንት ብቻ በጣም ትንሽ በር ነው ማለት ነው። ከዛ በኋላ ያለውን ደግሞ ደውላችሁ በደንብ አታ ጠይቆ ሙሉ በቃ የምትፈልጉትን መረጃ በሙሉ ተነግራችኋለች። እሷ ጋር ትደውላላችሁ፣ እሷ ታወራችኋለች። እሷን ጠይቃችሁ ቤተሰብ መላክ ከፈለጋችሁ ልካችሁ

በዚሁም ቪዲዮ የሚቀረጽ ስለሆነ እንደውም በዚህ አጋጣሚ ለሙሉ ዩቲዩብ ፋሚሊዎች በዚህ ስልክ ቁጥር ለደወለ ሰው ሀያ ፐርሰንት ቅናሽ አለው ማለት ነው ሀያ ፐርሰንት ቅናሽ እናደርጋለን ግን በአምስት ቀን ውስጥ ነው ከዛ በኋላ መታችሁ ለተመልካቾች በአናግራችሁ ደውላችሁ ቀድማችሁ ቀድመህ ክፍያው የምከፍሉ ከሆነ ከሙሉ ክፍያው ላይ ነው ሀያ ፐርሰንት እና ያሉበት ቦታ ደግሞ ሊያሳስባቸው አይገባም። የማንኛውም ቦታ ሆኖ እኛን ኮንታክት አድርጋ እኛ ስምምነቱን የምንጨረሰበትን መንገድ እናመቻቻለን። በራሳቸው ስምም መሆን ይችላል። ከሀገር ውጭ ሆነው በራሳቸው ስምም ከአረብ ሀገር ጀምሮ እስከ አውሮፓ አሜሪካ ድረስ ማለት ነው። አለ በራሳቸው ስም በዴችል ምናምን ያልቃል ማለት ነው። ዲጂታል ሲግኒቸር አለ፣ በሱ መጨረስ እንችላለን። እዛ ማለቅ ይችላል። እና ሰንታቸውን በተረፈው ሌላ ስኪ ለተመልካቾች የሚፈልግ ሰው አይጠፋም። በጣም ብዙ ሰዎች ናቸው የሚጠይቁኝ ስለ ሪል እስቴት እኔ በገዛሁት ላይ ብዙ ይጠይቁኝ ነበር። ምናልባት እኔም ደግሞ አሁን ስለሆነች እሷን ከፍዬ ወይ አንዱ ውስጥ ካደረግኩትም በቪዲዮ ማሳያ ይችሆናል። ማን ነው ሌላ ተጨማሪ ለተመልካች ይጠቅማል የምትይው ነገር ካለ አንቺም ታብራሪልኛለሽ። እኔም ደግሞ በደንብ መነገራቸው ነገር ምንድን ነው እኔ ጋ ነው በብዛት የሚደውሉት ብሉት ይህን ቪዲዮ ፖስት አደረግ እስኪ አስረዳኝ ያሉ እና እናንተ ስልክ ያነሱ የሚላሉ በብዛት ማለት ነው። ከዚህ የተገዛበት ቦታ ላይ ስልክ ልጥፌ እንትን ብዬ ነበር ከስተምር ስለሚበዛ አንዳንድ ጊዜ ያው የመነሳት ነገር ላይ ይችላል። ግን እናንሳለን። ስልክ አንሱ። እናንተም ተመልካቾች ደግሞ በደንብ ጠይቁ። እኔ ጋር ለ እንዳጠይቁኝ 12 ደቂቃ 15 ደቂቃ እያስቀመጣችሁልኝ ስጠይቃችሁ እኔ ላልሰማ እችላለሁ። የራሴ የሆነ ጉዳይ ብቻ ነው የምሰማው። ምሸጠውም እኔ አይደለሁም። እኔ ያዩትን የሚጠቅመኝን ነገር ለእናንተ የጥቅማችሁ ብዬ ማሳያችሁ። ስለዚህ ማድረግ ያለባችሁ ምንድነው በደንብ ደቡብና ከነሷት ጠይቁ። ቀድሜ ክፍያው እንደዚህ በፐርሰንትም የስንት ዋናው ስንት ነው እና ፐርሰንቱ የትኛው ነው የምትሉትንም የስንት ነው ሁለት ፐርሰንት፣ የስንት ነው ሀያ ፐርሰንት፣ የስንት ነው አስራ አምስት ፐርሰንት የሚለውን ዝርዝር ሙሉ መረጃውን ከእነሱ በደንብ ጠይቁ እና ባለ አንድ ሁኔታም ከፈለጋችሁ ባለ ሁለትም ባለ ሶስት የምትፈልጉ ከሆነ እነሱ እነሷን በደንብ ጠይቋት እና ከገባችሁ በኋላ ክፍያችሁን ፈጽማችሁ ቤታችሁን ትገዛላችሁ እንጂ እኔን መታችሁ እንዳጠይቁኝ። የስልካችሁን መለጥፍላችኋለሁ፣ እንዳይነሳ አድርግ የለጥፈዋለሁ ስልኩ ማለት ነው። እና የቀረ ነገር ካለ ምንም የለም አለ ካለ ለሚመለከታቸው ይጠቅማቸዋል። ወይም ደግሞ እኔ የረሳውን ነገር ካለ ያላልኳቸው ወይም መጨመር መትፈልግ ካለ ስለ ጊፍት ሪል እስቴት እና እንግዲህ ትንሽ በድጋሚ ሚጠቅ ፈልገው ጊፍት ሪል እስቴት እዚህ ጋ የወጥ ብዙ ብሎኮች አሉ። የተጀመሩ ቤቶች እስከ ሰባት ይቻሉ፣ ሌሎችም ደግሞ ገና መሰረት ያልጣላቸው ቦታችም አሉ እና እዚህ ጋ ያለ ያለነው ቦታ ነው ለጋር ያልችኛለ ሌሎችም ደግሞ በድጋሚ መጀመሪያ ላይ ማውርተናል መንገድ ላይ ስሆን ድንግጫ ጠፋካለው። እንደ ደግሞ የሚፈልገው ምንድን ነው የት ቦታ እንዳላቸው። እሺ፣ ከዚህ በፊት የነበሩን ሳይቶች በጣም ሰፋፊ ሳይቶችን ገንብቶ በማስረከብ ነው ጊፍት እስቴት የሚታወቀው። አያት ፈረስ ቤት አለን፣ ሴሚስ እየተባበሩት ከፍ ብለዋል። ሌላኛው ደግሞ ሴሚስ አደባባይ ጋር አለን። ይሄኛው አራተኛ ሳይታችን ነው ማለት ነው። እና ሁሉም ሳይቶች ላይ ሰፋፊ ፕሮጀክቶችን በአጭር ጊዜ ውስጥ ሰርቶ በማጠናቀቅ ይታወቃል። እዚህኛው ሳይት ላይ ደግሞ እንዳልኩ ወደ 85 ሺ ካሬ ላይ ነው የሚያርፈው። 18 ብሎኮች አሉት። መሀል ከተማ ላይ ነው። መሀል ከተማ ላይ ሆኖም ደግሞ ሰፊ ኮምፓውንድ ያለው ነው። ከ40 ፐርሰንት በላይ የሚሆነው መናፈሻ ነው። የልጆች መጫወቻ፣ የተለያዩ ነገሮችን ያካተተ ነው። እዚሁ ላለው ነዋሪ የገበያ ማዕከል ጨምሮ መጽሐፍት ቤት፣ የስፖርት ማዘውተሪያ፣ ኳስ ሜዳ፣ ቅርጫት ኳስ የመዋኛ ገንዳ ፏፏቴዎቹ ላይ ያሉት ሳይት ነው ማለት ነው። ስለዚህ ከተማል ማል ሆኖ ሰው ምንድነው ብዙ ጊዜ ስጋት የሚሆንበት የተጣበበ ቦታ። ይሄ ግን ሰፊ የሆነ ፓርኪንግ ኤሪያ ያለው እንዲሁም ደግሞ ለኤሌክትሪክ መኪናዎች የሚሆን ቻርጂንግ ስቴሽንም ይገጠምለታል ማለት ነው። ስለዚህ ኢንቫይሮንመንት ፍሬንድሊ የሆነ ሳይት ነው። በጣም ደስ ይላል እና ስለቢሮ ለምሳሌ በአካል መጥቶ ማየት የሚፈልግ ሰው አንችንም ም ደውሎ መጠየቅ ይችላሉ። ግን ያው በዚህ በአካል መጥቶ ማግኘት የሚፈልግ ሰው የተለያየ ቦታ ቢሮ ስላለ በዚህ ስልክ ደውሎ ለእነሱ አካባቢ የሚቀርባቸውን እኛ እንድንነግራቸው በዚህ ስልክ ደውሎ መጀመሪያ ኮንታክት ያደርጉት። በጣም ደስ ይላል። እንግዲህ ሰምታችኋል። የቀረ ነገር ካለ ደውላችሁን እሱን ጠይቁ። ይህን አምጥችላቸዋለሁ ደስ ያለኝን ነገር ደስ እንዲላችሁ እናንተ የሚጠቅማችኋል የሚለውን ነገር ነው ማሳያችሁ። እስካሁን ደስ ስላዳመጣችሁ ስትከታተላችሁን ከልብ እናመሰግናለን።